እንደምናውቀው ሳይንቲስቶች ስለ ፍጥረተ ዓለሙ ሐቆችን እያገኙ ነው። በቴክኖሎጂ እርዳታ ሳይንስም እያደገ ነው። ይህም ሳይንቲስቶችን አዳዲስ ግኝቶችን እንዲያገኙ እየጋበዛቸውና እያገዛቸው ነው። ቴክኖሎጂ የተፈጠረው በቅርቡ ዘመናዊ ዓለም ጊዜ ነው። ቁርአን ደግሞ የወረደው በግምት ከ1400 ዓመታት ገደማ በፊት ነው። በሚገርም ሁኔታ በዛሬ ጊዜ ብቻ ሊረጋገጡ የሚችሉ ሳይንሳዊ ሐቆችን ቁርአን ይዟል። ለምሳሌ የሶዶማይቶች ታሪክ ወይም በኢስላማዊው አስተምህሮት ውስጥ የነቢዩላህ ሉጥ ታሪክ በመባል የሚታወቀው ያፈነገጡ ባህሪዎች እንዴት እንደሚቀጡ የሚያሳየው ግልጽ ምሳሌ ነው ብታምኑም ባታምኑም እስካሁን ድረስ በዚህ ሶዶማይቶች ይኖሩበት በነበረው ስፍራ ላይ የአላህ አሰቃቂ ቅጣት አርፎበት ይታያል ለምን እንዴት የሚለውን ለማወቅ ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱ ጉዳዩንም በስህተት እንዳትረዱት ይህን እንድታደርጉ ከወዲሁ እናሳስባለን። ቪዲዮውን እስከ መጨረሻው እንድታዩት እናሳስባለን። ነገር ግን ከመቀጠላችን በፊት ሰብስክራይብ ሳታደርጉ የምትመለከቱ በርካታ ሰዎች መኖራችሁን ደርሰንበታል። የምንለቃቸው አዳዲስ ነገሮች እንዲደርሷችሁም የደውል ምልክቷን መጫናችሁን አትርሱ። ይህም ቪዲዮ በርካቶች ጋር እንዲደርስ ላይክ በማድረግ ቪዲዮን ጀምሩ። ከወደዳችሁትም ለሌሎች ሼር አድርጉ። ይህን ማድረግ ለእናንተ ቀላል ነው ለእኛ ግን ተክተን እንድንሰራ የሚያበረታታን ተግባር ነው። እንቀጥል። ስለ አላህ ቅጣት ስናወራ ወሰናቸውን ያለፉ ኃጢአት በመፈጸማቸው በአላህ ቁጣ ስለጠፉ ህዝቦች ጥንታዊ ክስተቶች እንሰማለን። ይህ በእንዲህ እንዳለ ደግሞ ሁኔታውን ለመገመት የሚያዳግታቸው ሰዎችም እንዳሉ ይሰማል። ምንም እንኳን ብዙዎቻችን በዛሬ ጊዜ የባህር ዳርቻዎችን እንደሚያወድሙ ስናሚዎች ወፍራም ጭስ የሚተፉ የእሳተ ገሞራ ፍንዳታዎችን ያሉ የተፈጥሮ አደጋዎችን ዘወትር ብናይም እነዚህ ክስተቶች በጥንት ይኖሩ የነበሩ ህዝቦች ላይ ይደርስ ከነበረው ቅጣት አንጻር ሲነጻጸር እዚህ ግቡ የሚባሉ አይደሉም። ከነዚህ ቅጣቶች መሃል አንዱ በቁርአን ላይ የተቀመጠው ቅጣት ሲሆን ይህም በነብዩ ሉጥ ህዝቦች ላይ የወረደው ቅጣት ነው። ይህ ቅጣትም በሰው ልጆች ላይ ከደረሱት ቅጣቶች ሁሉ በእጅጉ የከፋው ነው። የነብዩ ሉጥ ዐለይሂ ሰላም ህዝቦች የነብዩ ኢብራሂም ህዝቦች ይኖሩበት በነበረው ዘመን አካባቢ ይኖሩ የነበሩ ናቸው። የሚኖሩትም ሶዶም የሚባል ከተማ ውስጥ ነበረ። ይህ ከተማም በኋላ ዱካው ሳይገኝ ጠፍቷል። ይህ ከተማም ሚስጥር ሆኖ በሰዎች መሃል ከአፍ ወደ አፍ እየተላለፈ ሲነገር የቆየ አፈ ታሪክም ነበረ። ነገር ግን አላህ ይህንን ታሪክ በማረጋገጥ ለሰው ልጆች ትምህርት እንዲሆን የቁርአን አካል አድርጎ አምጥቶታል። ታሪኩ የሚጀምረው የወሲባዊ ችግር ካለባቸው ሰዎች ጋር ወንዱ ከወንዱ ጋር፣ ሴቷም ከሴቷ ጋር ግንኙነት ማድረግ የሚወዱ ህዝቦች ናቸው። በእርግጥ አግብተው ወልደዋል። በዚህ መንገድ ባይሆን ዘራቸው መቀጠል ስለማይችል። ወሲባዊ ፍላጎታቸውን ለማሟላት ግን ምርጫቸው ያደረጉት ከተመሳሳይ ፆታ ጋር የሚደረግ ግንኙነትን ነበር። በመጀመሪያ የሶዶም ህዝቦች የዚህ አይነት ወሲባዊ ችግር ውስጥ ከመግባታቸው በፊት ኖርማል ህዝቦች ነበሩ። ነገር ግን ይህ የጀመረው በሁለት ጤነኛ ባልሆኑ ጥንዶች አማካኝነት ነበረ። ከዛም ይህም በመስፋፋት በማህበረሰብ ውስጥ ያለ በሽታ ሆነ። በዛ ዘመን ጤነኛ ህይወት ይኖር የነበረው የነቢዩላህ ሉጥ ቤተሰብ ብቻ ነበር። ነቢዩ ሉጥም ወደ ሰዋዊ ተፈጥሯቸው እንዲመለሱና ከተሰጣቸው ተቃራኒ ፆታ ጋር ፍቅራቸውን እንዲቀጥሉ በየዕለቱ ያስጠነቅቃቸው ነበር። ነገር ግን የሶዶም ህዝቦች የነቢዩ ሉጥን አስተምህሮት ለማዳመጥ አሻፍረኛሉ። እንደውም ባሉበት ሁኔታ የበለጠ ምቾት አደረባቸው። ወደ ቀልባቸው ለመመለስም ይሁን እውነተኛውን አምላክ ለማምለክ ወደ ኖርማል ሰውነታቸው ለመመለስ ፈቃደኛ ሳይሆኑ ቀሩ። በአፈንጋጭነት ሕይወታቸው ላይ የበለጠ ጸኑ። በሴሰኛነት ባሕሪያቸው ለመቀጠል ከመጽናታቸውም አልፈው ሌሎችንም ወደ እነሱ ዐይነት ሁኔታ እንዲመጡ መጋበዝ ቀጠሉ። የነቢዩላህ ሉጥ ማስጠንቀቂያም አዎንታዊ ምላሽ ከእነሱ ዘንድ አግኝቶ አያውቅ። እንደውም ሴሰኞቹ የሶዶማይት ህዝቦች ነቢዩ ሉጥና ቤተሰቦቹ ከሶዶም ከተማ መባረር ይገባቸዋል አሉ። የሶዶም ህዝቦችም የአላህን ኃይልና ቅጣት አዩ። የነቢዩላህ ሉጥን መልእክትና መመሪያ አልቀበልም ማለታቸውና አፈንጋጭ ባህሪያቸው ለከባድና አስፈሪ ቅጣት ምክንያት ሆናቸው። አላህ ያልተጠበቀ በቀል አመጣባቸው። ከእነሱ ኋላ ለመጡት የሰው ልጆችም ማስጠንቀቂያ ሆነው የአላህ ቅጣት ሲመጣ የሶዶማይት ህዝቦች ሁኔታም በፍጥነት ተቀየረ። ይህም መዓት የወረደበት ቅጣት በቁርአን ላይ በሱራ አልአራፍ በአንቀጽ 84 ላይ እንዲህ ሲባል ሕያው ሆኖ ይገኛል። በእነሱም ላይ የእሳት ዝናብን አዘነብንባቸው የኃጢአተኞችም መጨረሻ እንዴት እንደነበረ ተመልከት ይላል። የእሳት ዝናቡም በሶዶም አካባቢ ያለውን ነገር ሁሉ አወደመው። በሱራ ሁድ በአንቀጽ 82 ላይ እና በ83 ላይ አላህ እንዲህ ሲል ያብራራል። ትእዛዛችንም በመጣ ጊዜ ከተማይቱን ላይዋን ከታችዋ አድርገን ገለበጥናት፣ ተከታታይም የሆነን የሸክላ ድንጋይ በእርሷ ላይ አዘነብን ይላል። ከጌታ ዘንድ ምልክት የተደረገባት ስትሆን አዘነብናት። እርሷም ከበደለኞቹ ሩቅ አይደለችም ይላል። ይህ ጥፋት ተረት አይደለም በሶዶም ህዝቦች ላይ የወደቀ ሀቅ ነው። በሶዶማይቶች ላይ በወደቀው ቅጣት ላይ የተደረጉ ሳይንሳዊ ጥናቶች ስለ ክስተቱ በጥልቀት እንድንረዳ ይረዱናል። በዚህ ላይ የተደረገው አንድ ወሳኝ ጥናት በጆርዳን ቫሊ ሸለቆ በሚገኘው የነሐስ ዘመን ከተማ በሆነው በቶል አልሐማም ላይ የተደረገው ጥናት አንዱ ነው። ጥናቱ በርካታ አርኪኦሎጂስቶችን፣ ጂኦሎጂስቶችን፣ ጂኦኬሚስቶችን፣ ጂኦሞርፎሎጂስቶችን፣ የሚኔራል ተመራማሪዎችን እና ሌሎች ሳይንቲስቶችን ያቀፈ ነበረ። ቶል ኤልሃማ በጊዜው በጆርዳን ሸለቆ ውስጥ የሚገኘው ትልቁ ከተማ ሲሆን የሶዶም ከተማ እንደሆነ ይታሰባል። ሶዶምን ጨምሮ በሸለቆ ውስጥ ያሉት ሶስት ከተሞች ህዝብ ቁጥር 50 ሺ ገደማ ይደርስ እንደነበረ ይገመታል። በከተማው ውስጥ ያሉት ህንፃዎች ከጡብ የተሰሩ ሲሆን እስከ አምስት ፎቅ የሚደርስ ልኬት እንዳላቸው የቀድሞ ህንፃዎቹ ያረፉበት ቦታዎች ላይ በተደረጉ ቁፋሮዎችና ትንታኔዎች መሠረት ለማወቅ ተችሏል። አርኪኦሎጂስቶቹ በጣም ከፍተኛ የሙቀት መጠን ያለው ድንገተኛ ውድመትን ያስተናገደ ክስተትን አግኝተዋል። በአንድ የታተመ ጥናታቸው ላይም የደረሱበት ድምዳሜ መንስኤው ለዚህ ውድመት ጦርነት፣ እሳት የእሳተ ገሞራ ፍንዳታ ወይም የመሬት መንቀጥቀጥ ሊሆን እንደማይችል ነው። ምክንያቱም በተገኙት ቅሪተ አካላቶች ላይ የተቀዳው የሙቀት መጠን በእነዚህ ክስተቶች አማካኝነት ሊፈጠር የሚችል ባለመሆኑ ነው። ስለዚህ ለሶዶም ከተማ ውድመት መንስኤ ሊሆን ይችላል ተብሎ የተሰጠው በጣም የቀረበው ግምት በከባቢ አየሩ ላይ የፈነዳ ተወርዋሪ ኮከብ ሊሆን እንደሚችል ነው። ምንም እንኳ በሳይቱ ላይ ገሞራ ቆሬ ባይገኝም፣ የከተማ ውድመት መንስኤ ተወርዋሪ ኮከቦች በከፍተኛ ፍጥነት በከባቢ አየር ውስጥ ሲያልፉ በሚከሰት ከባድ የአየር ፍንዳታ ሳቢያ የተፈጠረ ሊሆን እንደሚችል ተመራማሪዎቹ ደምድመዋል። በእሳት የተያያዙ ድንጋዮች ሲዘንቡ የአየር የሙቀት መጠን በከፍተኛ ሁኔታ ይጨምራል። ይህ ፍንዳታ የሚተከሰተው ከከተማው በላይ 2.5 ማይል ላይ ሲሆን፣ በሂሮሽማ ላይ ጥቅም ላይ ከዋለው አቶሚክ ቦምብ 1000 እጥፍ የበለጠ ኃይል አለው። ፍንዳታው ሲፈጸም የአየር ሙቀት መጠኑ ከ3600 ፋራናይት ወይም ከ2000 ዲግሪ ሴልሺየስ በላይ ሆኖ ነበር። በሰከንዶች ውስጥ በሰው ተጨናንቃ የነበረችው የሶዶም ከተማ በእሳት ነበልባል ተጥለቀለቀች። ቀጥ ብለው ቆመው የነበሩ ህንፃዎችም በአንድ የተንኮታኩቱ፣ የሰውና እንስሳቶች ገላም ወደመ፣ አጥንታቸውን ብትንትን ወጣ። ፍንዳተው በከተማ ውስጥ በሰዓት 740 ኪሎ ሜትር የሚጓዝ የመንቀጥ ቀጥ ሞገድን ፈጥሮ ነበር። ይህም በታሪክ ላይ ከተመዘገቡ እጅግ የከፉ አውሎ ነፋሶች ፈጣኑ ነው። በሶዶም ከተማ ውስጥ የሚገኙ ህንፃዎች በመሬት ተዋጡ። ፍርስራሻቸውና መሰረታቸው ብቻ ነበር የተገኘው። በከተማው ፍርስራሽ ውስጥ የቀለጡ ብረቶችንም ተመራማሪዎቹ አግኝተዋል። ከነዚህ ውስጥ በከፍተኛ ጫና ስር የተሰነጣጠቁ ጠንካራ እብነበረዶች ተገኝተዋል። ይህም ፍንዳታው በጣም ኃይለኛና አውዳሚ እንደሆነ ማሳያ ነው። በሳይቱ ወይም በቦታው ላይ የተገኙ ሌሎች ማስረጃዎችም በቁርአን ላይ የተገለጸውን ታሪክ ይደግፋሉ። ሳይንቲስቶች በስፍራው ላይ ያልተለመዱ ማዕድኖችን እና ውድመቱ በደረሰበት ስፍራ ላይ ከፍተኛ የጨው ክምችት ማግኘታቸውን ተናግረዋል። ይህ ጨውም በተወርዋሪ ኮከቦቹ ፍንዳታ አማካኝነት የተፈጠረ ሊሆን እንደሚችልና በአካባቢው ላሉት ስፍራዎች ላለው የጨው ምታኔ ክፍፍል መንስኤ ሊሆን እንደሚችል ገልጸዋል። ያኔም ለአትክልቶች እድገት አስተዋጽኦ እንደነበረውና በአፈሩ ላይ ያለው የጨው ክምችት እንዲጨምር ምክንያት መሆኑንም ተናግረዋል። በዚህም እነዚህ ሳይንሳዊ ጥናትና ምርምሮች የተወርዋሪ ኮከቦቹ ፍንዳታ ለሶዶም ከተማ ውድመት መንስኤ ናቸው የሚለውን ሐሳብ ይደግፋል ይላሉ። የእነዚህ የስነ ቁፋሮ ግኝቶችና ሳይንሳዊ ትንታኔዎች ማስረጃ በቁርአን ላይ ከተገኘው የከተማዋ ውድመት ታሪክ ጋር ብዙ የሚያመሳስለው ነገር አለው። በሙት ባህር ዙሪያ የስነ ቁፋሮ ባለሙያዎች ያገኙት ግኝት ከሶዶም ከተማ ውድመት ጋር የተገናኙ ቅሪቶች መሆናቸውንም የሚገልጽ ነው። ሳይንቲስቶች ስለ እነዚህ ክስተቶች ብዙ ለመረዳት ሰፊ ቁፋሮና ምርምሮችን አድርገዋል። በዚህ ጥንታዊ ስፍራ ላይ ከተገኙ እጅግ አስፈላጊ ግኝቶች መሃል ዋናው የስነ ቁፋሮ ባለሙያዎቹ በነሐስ ዘመን የነበረን ትልቅ ቤተ መቃብር ያገኙት ተጠቃሽ ነው። ይህ ቤተ መቃብርም ለአንድ ሺህ ዓመታት ያህል ጥቅም ይሰጥ እንደነበረ ታስቧል። ይህም ከነቢዩ ኢብራሂም ዘመን እስከ ሶዶም ከተማ ውድመት የደረሰ ዘመን ነበር። በአካባቢው ላይ የወርቅ እንቁዎችንና ከ700 በላይ የሚሆኑ ለቀብር ስነ ሥርዓት የሚውሉ የሸክላ ውጤት የሆኑ ስጦታዎችንም አግኝተዋል። እነዚህ ግኝቶችም በጥንት ዘመን እነዚህ ከተማዎች ለመኖራቸው ማስረጃ ናቸው። ከእነዚህ ግኝቶች በተጨማሪም የሶዶም ከተማ መኖሩን የሚያረጋግጡ ሌሎች ግኝቶችም ተገኝተዋል። የውድመቱ ዱካዎችና በሙት ባህር ላይ የተገኙት የሰልፈር ቅሪቶች በቁርአን ላይ የተገለጸውን ታሪክ የሚያረጋግጡ ማስረጃ ናቸው። አላህ ህጉን ለማስጠበቅና ፍትሁን ለማሳየት ያደረገው ቅጣት አሻራ ናቸው። ለዛሬ እዚህ ላይ ይበቃናል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሰላም አለይኩም ወረሕመቱላሂ ወበረካቱ።